አዳኙ አሰልጣኝ ኮማንደር ሁሴን ሽቦ አባቢያ ካርሲ መኔሳ የጀመረ የአትሌቲክስ ጉዞ እስከ አፍሪካ ምርጥ አሰልጣኝነት። አብይ ፈቅይበሉ እንዳዘጋጀው የማስታወሻ ገጽ አዳኙ አሰልጣኝ አዝላኝ ገጠመኞቼ ወቅቱ 1985 ዓመተ ምህረት ነው። ከሀገር የወጣውበት ለመጀመሪያ ጊዜ ነበረ። ከአዲስ አበባ ወደ ደቡብ አፍሪካ የማራቶን ተወዳዳሪዎችን ይዤ ለመጓዝ ቦሌ ዓለም አቀፍ አውሮፕላን ጣቢያ ደረስኩ። የበረራ ሰዓታችን ደረሰና ወደ አውሮፕላን ውስጥ ገባን። በአውሮፕላን ውስጥ የሚሰጠውን የደህንነት አጠባበቅ ኮስቴሷ ከሰማው በኋላ ቀበቶን አሰርኩ። ቦሌ ለቀን ወደ ሰማይ መንሳፈፍ ጀመር። አውሮፕላን ላይ የወጣሁት ለመጀመሪያ ጊዜ ስለሆነ አቤት ደስ ሲል፣ በውስጤ አውሮፕላን የፈጠረው ሰው እያደነቅኩት ፈጣሪ ምን አይነት ብሩህ አእምሮ ቢሰጠው ነው እኛን ከምድር ወደ ሰማይ እንድንበር ያደረገው። ማን ይከለክለኛል፣ ከራሴ ጋር እንደፈለግኩ ባውራ። ሰውዬው አውሮፕላንን ባይሰራ ኖሮ ከዚህ እስከ ደቡብ አፍሪካ ሄደን ውድድር ለማድረግ እንችል ነበር እያልኩ ሳስብ ከ45 ደቂቃ በላይ በረን ኖሯል። የበረራ አስተናጋጆቹ ምግብና መጠጥ ማቅረብ ጀመሩ። ለምግብና ለመጠጥ ተጨማሪ ክፍያ ያለ መሰለኝ። ክፍያ ውድ ቢሆንስ፣ የያዝኩት ገንዘብ በቂ ባይሆንስ እያልኩ ከራሴ ጋር ስሟገት አስተናጋጇ ምን ይወስዳሉ? ምርጥ ራት ነው ያዘጋጀ ነው ስትል በትህትና አስረዳችኝ። እኔ ግን ምግቡንም መጠጡንም አልፈልግም አልኩ። አትሌቶቹም እኔን አይተው እምቢ አሉ። ሌላው ሰው በሙሉ ይበላል፣ እኛ ብቻ ሳንመገብ በረሀብ ተቀተን ደቡብ አፍሪካ ደረስን። ለካ አውሮፕላን ውስጥ ሂሳብ አይከፈልም። እንዲህ አይነቱ ጠቃሚ ነገር ማን ነግሩን? ይህኛው ደግሞ ሌላኛው ገጠመኝ ነው። ስፔን ውስጥ በምትገኝ መለርካ ደሴት ለሚካሄደው የአትሌቲክስ ውድድር አስራ አንድ አትሌቶችን ይዘን ወደ ስፔን ለማቅናት በጀርመን በኩል ነበር ትራንዚት አድርገን ሄድ ነው። ከምሽቱ ስምንት ሰዓት ጀርመን ገባንና በተዘጋጀልን መኪና ወደ ሆቴላችን አመራን። ሆቴል እንደደረስን አርባኛ ፎቅ ላይ ነበር አልጋ የተያዘልን። አሁን ሀገራችን እየገባ እንደሚገኘው የካርድ ሲስተም ነበረ የሆቴሎቹ ክፍሎች የሚቆለፉት። ለእኔም የተያዘልኝ ክፍል ከፍቼ የምገባበትን ካርድ ሰጡኝና ወደ ክፍል ያመራው ዋናውን በር ከፍቼ እንደገባው ወደ መኝቴ ለመግባት በሩን ብታገል አልከፈታልኝ። ካርዱንም እያስጠገው ባነካከው ሊከፍትልኝ አልቻለም። ሰዓቱ እየነጎደ ነው። በሩ አልከፈትም በማለቱ ሻንጣዬ ላይ ቁጭ ብዬ የቀረችውን አራት ሰዓት ያለመኝታ ለማሳለፍ ወሰንኩ። በመጨረሻም ለምን አልሞክርም ብዬ ስሞክር ቀይ፣ ቢጫ፣ አረንጓዴ የምታበራ በተን አገኘው። ከብዙ መከራ በኋላ በሩ ተከፈተልኝ። ወደ ውስጥ ገባውና ደግሞ ጠዋት በሯ አልከፈት ቢለኝስ ብዬ ስጋት ስለያዘኝ ጫማዬን አስደግፌ እንዳይዘጋብኝ ጎኔን አሳረፍኩ። አሁን ጊዜው ተለውጧል፣ ቴክኖሎጂውም ጥሩ ነው። አንድ አትሌት የሆነ አገር መሄድ ቢፈልግ ቴክኖሎጂን ተጠቅሞ ብዙ ነገሮችን አውቆ መሄድ ይችላል። በፊት ግን የውድድሩ እድል ይመጣል፣ እዛ ስለሚሆነው ነገር፣ ስለሚገጥምህ ነገር የሚነግርህ የለም። ቢነግሩህም በምትሄድበት አገር ሁሉ ያለው ነገር የተለያየ ስለሚሆን መቸገራህ አይቀርም። ሞምባሳ ኬንያ። ሌላው ሞምባሳ ኬንያ በተደረገው አገር አቋራጭ ውድድር ላይ ለመሳተፍ ብሔራዊ ቡድናችንን ይዛን ሄድን። በወቅቱ በቡድኑ ውስጥ ጥሩ የሚባል ሁኔታ አልነበርም። ቢሆንም አሰልጣኞችና አትሌቶች የገጠመንን ችግር ተቋቁመን ወደ ውድድሩ ስፍራ ቀናል። ሞምባሳ እንደደረስን ከተማዋ ወደ ሀሩርነት ትቀይራለች። የአየር ጸባዩ ከፍተኛ ሙቀት እያስተናገደ በመሆኑ በቡድናችን ላይ ከፍተኛ ጫና ፈጠረ። እኛ ምንም አማራጭ ስላልነበረን በፕሮግራሞቹ መሠረት ወደ ውድድሩ ገባል። በአዋቂዎች ውድድር በተደረገው የ12 ኪሎሜትር ውድድር አትሌት ቀነኒሳ በቀለ በሰውነት ውስጥ የነበረው ፈሳሽ በማለቁ ምክንያት ዲሃይድሬት በመሆኑ 200 ሜትር ሲቀረው ውድድሩን ማጠናቀቅ ሳይችል ይቀርና አቋርጦ ይወጣል። ከዚያ በኋላ በነበረው ሙቀት የተነሳ ራሱን ስቷል። በመጨረሻ መጠነኛ እርዳታ ከተደረገለት በኋላ ከጎኔ መጥቶ ይቀመጣል። ወዲያው የአሸናፊ ሀገር ባንዲራ የመስቀል ስነ ስርዓት መካሄድ ይጀምራል። በወቅቱ ውድድሩን በአንደኝነት የጨረሰው የኤርትራው አትሌት ዘርሰናይ ታደሰ ነበር። የኤርትራ ሰንደቅ ዓላማ ሲሰቀል የተመለከተው ቀን የሚሳ ኮች ኮች እኔ እዚህ ቁጭ ብዬ ለምንድነው የሌላ ሀገር ባንዲራ የሚሰቀለው? አስቁም። እነኚህ ሰዎች ምን እያደረጉ ነው? እኔ አይደለሁም እንዲህ አንደኛ የወጣሁት? ኮች እኔ እኮ ነኝ ኬንያዎቹንም ኤርትራዎቹንም ያሸነፍኩ። ለምንድነው የሌላ ሀገር ባንዲራ የሚሰቀለው? እዚህ ቦታ የኢትዮጵያ ባንዲራ መሰቀል ያለበት እያለ በብስጭት ሲናገር አይቀኖ ነው፣ አንተ አቋርጠ የወጣው ብዬ ለማረጋጋት ስሞክር ኮች እኔ ነኝ ለእነዚህ የምሸነፈው? እኔንማ አሸንፉኝም ያለኝ ነገር ትዝ ይለኛል። እኔም አትሌቶች በጠቃቅን ችግር ምክንያት በውድድር ላይ ውጤታማ ሳይሆኑ ስመለከት በጣም አዝናለሁ። ጀግናው አትሌት ቀነኒሳ በቀለም በወቅቱ ከአቅሙ በላይ በሆነ ችግር ምክንያት በጣም ተጎርቶ ስመለከት እንባይን መቆጣጠር ተስኖኛል ቅሻለሁ። በዚህ ውድድር ላይ በ ስምንት ኪሎ ሜትር የተካፈለችው ጥሩነሽ ዲባባ ውድድሩን ከጨረሰች በኋላ ልክ እንደ ቀነኒሳ በሰውነቷ የነበረው ፈሳሽ በማለቁ ውድድሩን ካጠናቀቀች በኋላ እራሷ አንስታለች። በውድድሩ የተሸለመችውን አሻንጉሊት አቅፋለች። ከተወሰነ ቆይታ በኋላ ኮች አሻንጉሊቴስ ብላ ጠየቀችኝ እኔም ጥሩዬ አቅፈሸዋል እኮ አልኳት አሁንም ከቆይታዎች በኋላ ኮች አሻንጉሊቴ ታለ በማለት በጥያቄ አፋጠጠችኝ እኔም ቀሰ ብዬ ጥሩዬ ይኸውና ብዬ እንደ ገና ተቀብዬ እጇ ላይ አደረግኩላት እዚሁ ውድድር ላይ የገጠመኝ ሦስተኛው ገጠመኝ አትሌት ገለቴ ቦርቃም እንዲሁ ዲሃይድሬት ሆና ራሷን ስታ ነበረ እናም ወደሚሮጡት አትሌቶች እየተመለከተች ኮች አሁንም እየሮጡ ነው በኢየሱስ ስም ትለኛለች። ትንሽ ቆይታም ኮች እነዚህ ሰዎች እስከ መቼ ነው የሚሮጡት? አስቆማቸው እንጂ በኢየሱስ ስም እያለች በልጆቹ መሮጥ ተገርማ ስትናገር ነበር። አትሌት የማና መርጊያ በሞምባሳ በነበረ ውድድር ተሳታፊ ከነበሩ አትሌቶች አንዱ ነበረ። በጊዜው እሱም እንዲሁ በሰውነት ውስጥ የነበረው ፈሳሽ በማለቁ ከውድድሩ በኋላ ራሱን ስቶ ነበረ። ከኒ ጋር ስንገናኝ በውድድሩ ስፍራ ትጥቁን ሳይለብስ በቁምጣ ብቻ ቀጥ ብሎ ሲሄድ ሮጥ ብዬ የደረስኩበትና፣ ይማና ወዴት ነህ አልኩት። ወደ መከላከያ ካምፕ እሄድኩ ነው አለኝ። ሳቅ አልኩና፣ በየት አድርገህ ነው ወደ ካምፕ የምትሄደው? ያለኸው ኮ ሞምባሳ ኬንያ ነው አልኩት። እሱም ግድ የለም በዚህ በአምስት ኪሎ ሜትር በቅድስተ ማርያም አድርጌ መከላከያ ካምፕ ገባለሁ ሲለኝ፣ ተገርሜ አቅፌ የመለስኩትና ልብስ እንዲለብስና ውኃ እንዲጠጣ አድርጌ ወደ ማንነቱ እንዲመለስ አደረግኩ። አትሌቶቻችን ለውጤቶቻቸውና ለሀገራቸው እስከ ህይወት መስዋዕትነት ይከፍላሉ የምለው ለዚህ ነው። የኮት ዲቫር ገጠመኝ። ሌላው በኮት ዲቫር ያስተናገድ ነው ገጠመኝ ነው። ውድድሩንም የአፍሪካ የሻምበል የአበበ ቢቂላ መታሰቢያ የማራቶን ውድድር በሚል ስያሜ የሚካሄድ ነበር። በወቅቱ ስድስት ተወዳዳሪዎች ይዤን ሄድኩት። እነሱም አትሌት እልፍነሽ አለሙ፣ አትሌት መቤት አቦሳ፣ አትሌት ፋንታይ ሲራክ ከሴቶቹ ወገን ሲሆኑ ከወንዶቹ ደግሞ አትሌት ዳኝ ደበላ፣ አትሌት ግርማ ለማና አትሌት ቶሎሳ ገብሬ ናቸው። ውድድሩ ከቀኑ አስር ሰዓት ነበር የተጀመረው። ልክ እንደ ሞምባሳው የአየር ሁኔታ ሀሮር ነው። ውድድሩ ፍጻሜውን በሚያገኝበት ቦታ ሆኜ ጠብቃለሁ። ከዚያ ሴቶቹ በመከታተል ከአንድ እስከ ሶስት በመውጣት ወርቁን ብሩንና ነሐሱን አፈሱት። እኔም በጣም ተደስቼ ልጆቹን ስሜና በረታትቼ ወደ ወንዶቹ ውድድር ፊቴን አዞርኩ። ወንዶቹም ግርማ ሦስተኛ እንዲሁም ቶሎሳ አምስተኛ በመውጣት መልካም ውጤት አስመዘገቡ። ነገር ግን አንደኛው አትሌት ስለጠፋ እሱን ለመፈለግ ሄድኩ። ለካሱ በደረሰበት ከፍተኛ ሙቀት ምክንያት ውድድሩን አቋርጦ ነበረ። እሱን አጥቼ ስመለስ ሁሉም ራሳቸውን ስተው ወደ ሆስፒታል ተወስዶ ነበር። ልጆቹ ምን በላቸው ብዬ ስፈልግ አንደኛው ወደ ሆስፒታል መወሰዳቸውን ነገረኝና እኔም ድንጋጤ ውስጥ ገባው። እንዴት ስድስት አትሌት በአንድ ጊዜ ይታመማል ብዬ ግራ ተጋባው። ከዚያ ወደ ሆስፒታሉ እንዲወስዱን ጠየኳቸውና እዚያ እንደደረስኩ አትሌቶቹ ነጭ የህመምተኛ ልብስ ለብሰው ጉልኮስና ሌሎች የህክምና መስጫ ቁሳቁሶች ተደርጎላቸው በተያዘላቸው ክፍል ውስጥ ተኝተው ስመለከት በጣም ደነገጥኩ። ምን አድርገዋቸው ነው እንደዚህ በአንድ ጊዜ በሽተኛ የሆኑት? አልኩ። ግን መልሱ ለማግኘት ከዶክተሮቹ ጋር ማውራት አለብኝ። ልጆቹ ራሳቸውን ስቷል። ጠጋ ብዬ ላናገራቸው በሞክርም፣ ግማሾቹ ማናገር አይችሉም። በጣም ተጎድተው ተኝቷል። ወደ አንዱ አትሌት ጠጋብዬ ቶሎሶ ይባላል። ቶሌ ምን ሆናችሁ ነው ብዬ ስጠይቀው፣ እኔ ደከመኝ እንጂ ምንም አልሆንኩም፣ ይኸው እነዚህ ሰዎች አሞሃል ብለው ሰውነቴን በመርፌ ተበተቡኝ አለኝ። ከዚያ ወደ ዶክተሩ በመሄድ ምን ሆነው ነው ብዬ ስጠይቅ፣ እሱም ፈሳሽ ከሰውነታቸው አልቆ ሊሞቱ ነው። ቆርኬ ሆኗል። በጣም ተጎርቷል። በመሆኑም 24 ሰዓት ተኝተው መታከም አለባቸው አለኝ። ከዚያ ወደ አንድ አትሌት ጠጋ ብዬ እንዴት ነሽ አልኳት። ይህች ልጅ መንታ ወልዳ የነበረች ልጅ ናት። ከወሊድ በኋላ ራሷን በሚገባ አብቅታ ነው ወደ ውድድር ዓለም የተመለሰችው በውድድሩም ውጤታማ በመሆኗ በጣም ተደስቻለሁ። ዶክተሮቹ ያሉትን በሙሉ ነገርኳት። በ24 ሰዓት ውስጥ ይሻልሻል፣ አታስቢ አልኳት። እሷም ይሄ ግሉኮስ አድኖኝ ለልጆቼ ብቻ ተሽሎኝ በሰላም በገባው እኔማ መሞት መስሎኝ ነበር አለች። ከዚያ ሊነጋጋ ሲል ለዚህ ሁሉ አትሌት ማን ነው ሂሳቡን የሚሸፍነው ነው ብዬ አሰብኩ። ምክንያቱም እኛን የጋበዘን የሀገሩ ፌዴሬሽን ነው። ለሕክምና የመጠባበቂያ ገንዘብ አልያዝንም ነበር። ዶክተሩን ሄጄ ሳናገረው ራሳችሁ ናችሁ ሙሉውን የሕክምና ወጪ የምትሸፍኑት አለኝ። በእንቅርት ላይ ጆሮ ደግፈው ነብኝ። ወደ ሀገራችን የምንመለሰው የዛኑ ዕለት ሌሊቱን ነበረ፣ የአውሮፕላን በረራውም አመልጦናል። እንደገና ከፍተኛ የሕክምና ወጪ እየጠበቀን ነው። በመሆኑም ልጆቹ ራሳቸውን እንዲያዘጋጁ ሄጄ ለሚሰሙት ለሁለቱ ወጪያችሁን ራሳችሁ ናችሁ የምትሸፍኑት ተብሏል፣ ምን ይሻላል አልኳቸው በዚያች ቅጽበት ሁሉም አትሌቶች ከተኙበት አልጋ ዘለው ተነስተው ቆሙ። እኛ በነፃ መስሎን እንጂ የተኛ ነው ውሃችንና በሷችንን እየበጠበጥን ብንጠጣ ከዚህ የተሻለ ነው ብለው ግሉኮሱ ይነቀልልን አሉኝ። ዶክተሮቹ ደግሞ አይ እነዚህ ሰዎች ከዚህ ከወጡ ይሞታሉ ብለው ተከራከሩ። በመጨረሻም ለሚደርስብን ችግር ሆስፒታሉ ኃላፊነት የለበትም ብለን አትሌቶቹ ፈርመው ከሆስፒታል ወጣን። የደቡብ አፍሪካ ገጠመኝ የእኔ ገጠመኝ አልቅም። አንድ ጊዜ ደግሞ ደቡብ አፍሪካ በተዘጋጀው ውድድር ላይ እየተካፈልን ነበር። ከተወዳዳሪዎቹ አንደኛዋ ኮማንደር ደራርቱ ቱሉ ነበረች። በወቅቱ በውድድሩ ላይ ጉዳት ስለደረሰባትና በተረከዟ ላይ ደም እየፈሰሳት ስለነበር አምቡላንስ መጥቶ እስክትሄድ ድረስ ጊዜ ስለሌለን እሷ ውድድሩን ከምታጠናቀቅበት ስፍራ እስከ ቀይ መስቀል የሕክምና መስጫ ሆስፒታል ለመውሰድ ብዙም ሩቅ ስላልነበር በጀርባ ያዘልኳት። በዚያው ሰዓት ደግሞ የደቡብ አፍሪካው ፕሬዚዳንት ኔልሰን ማንዴላ ሽልማት ለመስጠት ወደ ተዘጋጀው ቦታ እየመጡ ነበር። እኔ ደራርቱን በጀርባ ያዝዬ እየሮጥኩ ሲሄድ፣ ፕሬዝዳንቱ ከፊት ለፊቴ ወደ እኛ አካባቢ እየመጡ ነበር። እኔ ኔልሰን ማንዴላ መሆናቸውን አላወቅኩም። ብቻ እሷ እንዳትጎዳ በማሰብ ማንዴላን ከና አጃቢዎቻቸው ገፈታተሬ አለፍኳቸው። ከዛ ወደ ሆስፒታሉ በማምራት እሷን በሚገባ ታከመች፣ እንደገና ዝዬ ወደ ሆቴላችን ወሰድኳት። ይህ ሁሉ ተግባር ከተከናወነ በኋላ አረፈ ብለን ስንጨዋወት፣ ቅድም ኮይ ገፈተርካቸው ማንዴላ ነበሩ ስባል በጣም ተገረምኩ። ማንዴላን ሚያክል የተከበረን ሰው ፊት ለፊት አግኝቼ አቅፌ ሰላምታ ባለመስጠቴ ተቆጭቻለሁ። ቢሆንም በወቅቱ በኮማንደር ደራርቱ ላይ በደረሰባት ጉዳት መሰረት በእግሯ መሄድ ስላልቻለች የከፈልኩት መስዋዕትነት በመሆኑ ደስተኛ ነኝ። ከተርሚናል ተርሚናል ወደ አውሮፕላን ስትገባና ስትወርድ በጀርባ አዝዬ በሚገባ ተንከባክቤ ለሀገር ምድሮ አብቀቻታለሁ። የሄልሲንኪው ትዕይንት፣ ይህኛው ገጠመኜ ደግሞ የኔና የሻምበል ቶሎሳ ቆቱ ነው። በወቅቱ በሄልሲንኪ በሚካሄደው ውድድር ሁለታችን በአሰልጣኝነት ተመድበናል። የምርጫ ሂደት ሲደረግ ባለሥልጣናት በሂደቱ ጣልቃ እንዳይገቡ አገር ናቸው እከሌን አስገቡ፣ እከሌን ለዚህኛ ውድድር ይሆናል ሲሉ፣ እኛም የሁሉንም አንቀበልም ብለን በራሳችን ውሳኔ የምንፈልገውን አትሌት በብቃት ላይ መሠረት አድርገን በመምረጥ ይዘን ሄድን። አንድ ጋዜጠኛ የእኛን ምርጫ ታሪካዊ ስህተት ሲል በወቅቱ እንደዘገበው ግን አስታውሳለሁ። ከዚያ በምርጫው ያኮረፉ አካላት ብዙ አቧራ አስነሱ። በእኛ በኩል ምንም የሚቀየር አቋም እንደሌለ ሲያውቁ በውጤቱ እንደሚፈርዱብን ተረድተው ዝም አሉ። የውድድሩ ጊዜ ደረሰ። የሴቶቹ የአስር ሺህ ና የእኛ ልጆች ከአንድ እስከ አራት ያለውን ደረጃ በመያዝ ወርቁን፣ ብሩን፣ ነሐሱን እንዲሁም ዲፕሎማውን ላፍ አደረጉት። እነሱም ጥሩነሽ ዲባባ ወርቁን፣ ብርሃኔ አደሬ ብሩን፣ እጅጋየሁ ዲባባ ነሐሱን እንዲሁም ወርቅነሽ ኪዳኔ ዲፕሎማውን በማሸነፍ ታሪክ ሰርተዋል። የሚቀረው የአምስት ሺህ ሴቶች ነበር። እሱም እንደ ቀደመው ከአንድ እስከ አራት ያለውን ደረጃ ልጆቻችን በመያዝ በኢትዮጵያ አትሌቲክስ ስፖርት ላይ ተጨማሪ ውበት ደፉበት። እነሱም አትሌት ጥሩነሽ ዲባባ ወርቁን፣ መሰረት ደፋር ብሩን፣ እጅጋየሁ ዲባባ ነሐሱን፣ መሰለች መልካሙ ዲፕሎማውን ወስደውታል። ታሪኩ አላለቅም። ተከተሉት። ይህ የአትሌቶቻችን ድል በኢትዮጵያ የዓለም ሻምፒዮና ታሪክ በቁጥር አንድ ላይ የተቀመጠ ድል ነው። ይኸም የሀገራችን የዓለም ሻምፒዮና ሪካርድ የያዘ አስገራሚ ድል ሲሆን አስገራሚዋ አትሌት ጥሩነሽ ዲባባ በአንድ ውድድር ሁለት የወርቅ ሜዳሊያ፣ እንዲሁም ጀግናዋ አትሌት እጅጋየሁ ዲባባም በሁለቱ ውድድሮች የነሐስ ሜዳሊያ በማግኘት ተጨማሪ የራሳቸውን ታሪክ የጻፉበት ውድድር ነበር። በዚህ ድል የተደነቀው መንግስታችን ለአትሌቲክስ ቡድኑ ቻርተር አውሮፕላን የውድድር ስፍራው ድረስ በመላክ በክብር ወደ አገራችን እንድንመለስ አደረገ። እኛም በተደረገልን አቀባበል ተደስተን በድል አድራጊነት መንፈስ ወደ ሀገራችን ተመለስን። ደስታችን ግን አብሮ የዘለቀው ለአጭር ጊዜ ብቻ ሆነ። በአገር ቤት የጠበቀን መደሰትና መሸለም አልነበረም፣ መባረር እንጂ። እኔን ያለምንም ጥፋት የ1500 ሜትር አሰልጣኝ ሆኜ እንድሰራ አደረጉ። ሻምበል ቶሎሳ ቆቱን ደግሞ የወጣቶች አሰልጣኝ አድርገው ከደረጃችን ዝቅ ብለን እንድንሰራ ለማድረግ ሞከሩ እኔም ለሙያዬ ባለኝ ፍቅር የተነሳ እንዲሁም በወቅቱ ከአትሌቲክስ መራቅ ስላልፈለግኩ የበላይ ትዕዛዝን በማክበር በተሰጠኝ የ1500 ሜትር አሰልጣኝ ሆኜ መሥራት ጀመርኩ ታዲያ እዚህ ጋም ሌላ ታሪክ ተፈጠረ ጀርመን ባዘጋጀችው ዘጠነኛው የዓለም ሻምፒዮና የማሰለጠነውን ቡድን ይዤ ወደ በርሊን አቀን ነው በዚያም በኢትዮጵያ ታሪክ በ1500 ሜትር ለመጀመሪያ ጊዜ በአትሌት ደረሰ መኮንን የብር ሜዳሊያ ለማስመዝገብ ቻልኩ። ይህ እንግዲህ በወቅቱ ለእኔም ሆነ ለአትሌቱ፣ እንዲሁም ለሀገራችን አስገራሚ ውጤት በመሆን ተመዘገበ። በመሆኑም የማሰለጥነው ልጅ በማሸነፉ፣ ውጤታማ በመሆኔ፣ እንዲሁም ታዋቂና በፊት የማሰለጥናቸው አትሌቶች ይመለስልን የሚል ጥያቄ በማቅረባቸው ወደ ዋናው የሥልጠና ቦታ የተመለስኩ። ታዲያ ወደ ሥራዬ እንድመለስ ፌዴሬሽኑ አስጨንቀው በመያዝ ለመመለሴ ትልቁ ሚና የተጫወቱት አትሌት መሰረት ደፋር፣ አትሌት ቀነኒሳ በቀለ፣ አትሌት ወርቅነሽ ኪዳኔ፣ አትሌት ታሪኩ በቀለ እንዲሁም አትሌት ስለሺ ስህንን ከልብ አመሰግናቸዋለሁ። በወቅቱ ሻምበል ቶሎሳ ቆቱም በአመራሮቹ በመበሳጨት በዚህ ሁኔታ ከእናንተ ጋር መስራት አልፈልግም የሚል ውሳኔ ላይ ደረሰ። የባህሬን ብሔራዊ ቡድን የአትሌቲክስ ቡድን ባቀረበለት ግብዣ መሠረት ወደዚያው በማቅናት ብሔራዊ የአትሌቲክስ ቡድኑ ማሰልጠኑ የቅርብ ጊዜ ትዝታችን ነው። እንግዲህ በሀገሩ የማይከበር ሰው በሌሎች ሀገሮች በሥራውና በችሎታው ክብር ተሰጥቶት የሚፈልገው ነገር ተሟልቶለት በሕግና በሥርዓት እየተከፈለው ይሰራል። ሌላው ገጠመኝ በአንድ ውድድር ላይ አንድ ወጣት አትሌት በውድድሩ አራተኛ በመውጣት ጥሩ የሚባል ውጤት ታስመዘግባለች። ነገር ግን ባለቤቷ አንደኛ ወጥተሽ አሸንፈሽ ነው መምጣት ያለብሽ ብሏት ስለነበር ልጅቱ ከውድድሩ በኋላ ሁላችንም ወደ ሆቴላችን፣ እሷ ግን ወዴት እንደሄደች ሳይታወቅ ቀረ። ታዲያ ይቺ አትሌት ለራት አልመጣችም። አይ ደክሟት ይሆናል ብለን ዝም አልን። ቁርስ ላይም የለችም። ከዛም ሄደን ወደ ክፍሏ እንኳኩተን የሆነችውን ነገር ጠየቅናት። ምግብ መብላት እንደማትፈልግ ነገረችን። ረባከሽ ምግብ ሳትቀምሽ ትሞቻለሽ ብንላትም በምንም ታምር ብላ ምንም ሳትቀምስ ውላ አደረች። በሁለተኛው ቀን በስንት ልመና አልጋ ክፍሏን አስከፍተን ምግብ አቀመስናት። ምክንያቷ ደግሞ ባለቤቷ አንደኛ ካልወጣሽ መግቢያ የለሽም ብሎኛል የሚል ነበር። እንዲህ አይነትም አስቸጋሪ ፈተና የሚፈጥሩ ባሎችም አሉ። ይህም የሚያሳየን አንድ አትሌት ምን ያክል ሕይወቱን ጭምር ሰውቶ ለሀገሩ ክብር እንደሚሮጥ ነው። እናም እነዚህ አትሌቶች የከፈሉት ዋጋ መቼም ቢሆን የምረሰው አይደለም። ጃፓን ኦሳካ ሌላው ጃፓን ኦሳካ በተካሄደው የዓለም አትሌቲክስ ሻምፒዮና ላይ በ አስር ሺህ ሜትር ተወዳዳሪ የነበረችው አትሌት ጥሩነሽ ዲባባ ውድድሩ እንደጀመረች በጎኗ ላይ ውጋት ያጋጥማታል። ይህ ውጋት ብዙ ጊዜ ያጋጥማት ነበር በጀርመን በርሊን ዓለም ሻምፒዮና ላይ ጃፓን ፎኮካ የአራት ኪሎ ሜትር አገር አቋራጭ ውድድር ላይ በለንደን ኦሎምፒክ ዝግጅት ወቅት በሪዮ ኦሎምፒክ ዝግጅትና ውድድር ላይ በተደጋጋሚ የሚያጋጥማት ሲሆን በሕክምና መፍትሄ ልታገኝበት ያልቻለችው ትልቅ ችግሯ ነው። አትሌቶች ደግሞ ውጋት ከያዛቸው ውጤታማ አይሆኑም። በመሆኑም ጥሩዬ ልዩ የሚያደርጋት እንዲህ ያለውን ህመም ተሸክማ ውድድሩን ተቋቁማ በውድድሩ አንደኛ መውጣት መቻሏ ነው። ከጀግነን በላይ